ከሷ ማለት ካንቺ ነው ልብሱ በቃ ባንቺ ላይ ሲሆን አይሆንም ልብሱ ያምራል ልብሱ ቆንጆ ነው ግን አንቺ ጋር በቃ ምንም አያምርም እና ቤተሰብ እንግዲህ ወደ ምሳ ግብዣ ነው የምንሄደው ማለት ነው በቃ አት ግቢያ ወደዛ ሂጂ ለሰው ልጅ ክብር ምትናገረው ነገር ያውቅ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የእኛ ቤተሰቦች ደህና ናችሁ? የእኛ በጣም ደህና ነን። እንዴት ነው ማማት? እንዴት ነበር? እኛ ጋር በጣም አሪፍ ነው። ስግደት ምናምን እንዴት ነው? ክርስትና ሃይማኖት ላይ ያላችሁት? ደህና ጉንፋን ይዞኛል፣ ባይዘ ይቅርታ። እና በጣም አሞኝ ነው ዛሬ። ያው አሞኝም አላርፍም። ያቡን ዛሬ ቀጥረናታል የባለፈው ልብስ ለብሰሽ ነይ ብለናታል እና ለዛ ነው እንጂ የመጣሁት። እኔ አልመጣም ነበር፣ በጣም አሞኛል፣ ጉንፋን ባይዘው። እና እንዴት ነበረ በዓል ስግደቱ ምናምን፣ እንዴት ነው የበዓሉ ድባብ? እንዴት ነው? እንኳን አደረሳችሁ ለመላ ክርስትና እምነት ተከታዮች ላለው እና ደግሞ ቤተሰቦች በጣም ለምታረጉልኝ አክብሮት፣ ፍቅር ምናምን በጣም ነው ማመሰግነው። በጣም ነው መወዳችሁ፣ ማከብራችሁ ከልብ እነዚህ እና ዛሬ የጠሯት ያቡን እዚህ አካባቢ ነው የጠሯት። ደግሞ ልብሱን ለብሰች ነኝ ምናምን ያልኳት እና ስትለብስ ብቻ የሆን ነገር አስብ ያለው ሆነች። ትንሽ ተንኮል ነገር አስብ ያለው። አብራችሁ እንግዲህ ከእሷ ጋር ተንኮሉን ማረገውን ነገር አብራችሁ ታያላችሁ ማለት ነው። እናንተ ግን እንዴት ነው ጤና ምናምን? ፎሎ ማለት ይቅርታ፣ እዚጋ ሰብስክራይብ እያረጋችሁ አይደለም ይህ እየተቀላቀላችሁ አይደለም ወይስ፣ እየመጣላችሁ አይደለም። ሼር ምናምን እያረጋችሁ ለጓደኞቻችሁ ሼር እያረጋችሁ እንዲዝናኑ አዝናኝና አስተማሪ ቪዲዮ ይዘን እንመጣለን። ቆንጆ ቆንጆ ቪዲዮዎች እና ደግሞ ተከታተሉ እንግዲህ። እስቲ ያቡን እንጠብቃታለን ማለት ነው። እና ደግሞ ያው በባለፈው ቪዲዮ ትንሽ ልብሱን አድርጋ ባለማምጣቷ ቅር ብሎኛል፣ እውነት ቅር ብሎኛል። እና ሳያት ምናምን ብዙም እንደዚህ ነገር የሚመቻት አይመስለኝም። እስቲ እንግዲህ ምን አይነት ነገር እንደምታደርግ እናያለን። እንግዲህ እኔም ፈረኝ እኔን ምላት ነገር ትንሽ ከኔ የሚጠበቅ አይደለም፣ ይዘዊ አሁን ከእናንተ የሚጠበቅ አይደለም፣ ከእኔ የሚጠበቅ ምላት ነገር ማለት ነው። ቆየች ደግሞ ታውቋታል መሰለኝ። እና ደግሞ ይበርዳል። ቤተሰቦች ሰሞኑን ቅዝቃዜ ምናምን ብርዱ እና እንግዲህ ምን እንደምልት፣ እንግዲህ ታያላችሁ ማለት ነው። እንግዲህ መጣች። ቤተሰበ ዳንሽ ሰላም ቤተሰቦቼ፣ ሰላም ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ ማሽ ጠርቶ ይመጥቻለሁ፣ አብረን ጥሩ ቆይታ የምናሳልፍ ይመስለኛል። ምን ነው አልክ? እንዴት ሰዎች፣ ጥሩ ቆይታ ነው ያለችው። ጥሩ ቆይታ እንኳን የሚኖረን አይመስለኝም። ያው ጥሩ ቆይታ ከእናንተ ጋር ይኖረናል፣ ግን ከሷ ጋር ጥሩ ቆይታ የሚኖረን አይመስለኝም። አብረን ነው የማሳልፈው ታዲያ እኔ ያልገባኝ ነገር ዛሬ ደግሞ ልብስ ለብሼ መጣ መጣ ምንድን ነው? ቤተሰብ የምትመስለው አላማረብህም ነው ለብሽ ነገር ከኝ ለብሽ ነገር ከኝ ለብሽ እኔ ስገዛው ልብሱ እንደዚህ አልነበረም። አይ በጣም የሚያስጠላው ልብሱ ወይስ ከሷ ነው? ቤተሰብ ኦኬ። እኔ ያለምህ እኔ ነው ነው ልብሱ ነው ምን ማለት ነበር የመጣሁት ይሄ እንደዚህ ስለ አንተ ምራህ ነው እንዴ? ኧረ ቀሚስ ነበር። ልብስ ምን አይነት ልብስ ነው እንደዚህ? አ ምን ምንም ደስ አይልም።

ስልሽ ምናልባት ይቀየራል ብዬ ነበርና በቃ ይቀየር፣ ልብሱ አሁን አውልቀው፣ በቃ ወይ ካልሆነ ለብደውም አውልቀው። የገዛኸው ልብስ አይደለም እንዴ? አይደለም እንደዚህ አልነበረ ማለት ነው። ባለፈው እንደውም ለብሳሽ ነይ ሁላ ምናምን አንተ ምርህና አይመጣሁም። እውነት አይ አሁን ከለብህ ሆነህ አማረብኝ ወይስ አላማረብኝም? ቀልዱን ተውና የቀለድኩ። እስኪ ዙሪ፣ እስኪ እንየው፣ እስኪ ዙሪ። እስኪ አልዞርም። እንደዚህ እንደዚህ ብላ ነበር። አይ ዙሪ እስኪ እኛ ምን ሲዙሪ? ዘወርኩኝ እኮ ምንድነው? አረ፣ ቤተሰብ ነኝ ምንም አይቼሻለሁ። ግን በቃ እንደዚህ አይነት አይደለም። እኔ እኮ ነግሬሽ ነበር። ለብሰሽው እኮ አይደለም፣ አንቺ ጋር አስጠልቶ ነው አይደለም? ወይስ እንደዚህ ስለብሽው ምናምን አንቺ ጋር ነው እንደዚህ ደበረው። እኔ ልብሱን ስገዛው በጣም ነበር የሚያምረው። ቤት በቃ ምን እንደሚመስል በቃ። ወይስ አቆሸሽው ነው ሌላ ልብስ ቀይረሽ ነው? እንደዚህ ነው

ይሄ ልብስ ለብሰሽ ማ እንጂ ማለት፣ አይ ወይ ቪዲዮ ይቋረጥና፣ ነው እስኪ ነው አያምርም እኮ አልኩሽ። ልብሱም ሲጀመር፣ ይሄም አይደለም ልብሱ ያስጠላል። ስገዛው በቃ ተመችቶኝ ተንጠልጥሎ በጣም በቃ የሚያምር ቦታ ነው የገዛሁት ለአንቺ ይሆናል ብዬ ግን እኔ እንጃ። ደግሞ ጭራሽ ሂሳብ የማልከፈልኩ ይቀየራል ብዬ ካልሆነሽ ሌላ ለመቀየር ነበረ ሆኖ እኛ ልክ ነው። ልብሱ ምንም ግን ይመስለኝ እኔ ወይ ከሷ ነው መሰለኝ፣ በቃ ከሷ ማለት ከአንቺ ነዋ። ልብሱ በቃ በአንቺ ላይ ሲሆን አይሆንም፣ አያምርም። በቃ ልብሱ ያምራል፣ እና ልብሱ እኮ ቆንጆ ነው እኮ መርጬ ነው እኮ የገዛሁት። ግን አንቺ ጋር በቃ ምንም አያምርም። ልብስ አያምርም ሲጀመር። እኔ እስካሁን ራሱ ያምራል ያምራል ምልሽ። ቪዲዮ ስለሆነ ለቤተሰቦች እኔ እንዲሁም እዚህ ጋር ቅረጸኝ እና ቤተሰብ ምን ማለት ነው? እኔ ጠርተኸኝ ደሞ ልብሱ ለብሼ መጣሁት። እኮ ያልተመቸኝም፣ በቃ ደስ አላልሽኝም። በቃ ስልሽ፣ አያምርም፣ አያምርብሽም፣ ደስ አይደለም። እና ታዲያ ካላማረስ፣ ታዲያ እኔ የማይሆን ነገር ለቤተሰብ ለምን አሳያለህ? አዎ፣ ከምሬ ቀልድ መሆኑን ንገረኝ። ካሁን፣ ወይ ወይኔ፣ ሊሄድ የት ነው የምትሄደው? አይ ስልሽ አትከተኛ። እኔ እና ቤተሰብ እንግዲህ ዛሬ ያው በዚህ አጋጣሚ ያው እንግዲህ እዚህ ጋር ቪዲዮ ሊቋረጥ ይችላል። ለምን ነው የሚቋረጠው? አራት ከታተኝ እቺ ሴትዮ ልታሳብደኝ ነው ይፈርዳሉ። ከዛ ደግሞ ለምን እንደሚቋረጠው ልታሳብደኝ ነው እየተከተለች። በቃ ያምር ማልኩሽ እኮ ይሄ በቃ አይሆንም። በቃ እንዴ ይሄ ምንድን ነው አሁን? ስልሽ አንቺ ጋር አይሆንም ወይስ እኔ ደሞ ደግሞ አንድ የሆነ ቦታ ምሳ ምናምን ይዣት ልሄድ ነበር ያሰብኩት። ያው እንደዚህ እኔ ነጭ ለብሼ ሽብርቅ ብዬ በፋሚል እና ሊስታሪ ምን ሆንኩኝ? ለበስኩልኝ ልብስ እኮ እገዛልኝ ልብስ ነው ለብሼ መጣሁ። ግን አንቺ ጋር አያምርም በቃ። እንዴ ዛሬ ምንም ደስ የሚል ነገር እየታየኝ አይደለም። የምታወራው ነገር ነው ደስ የሚለው። ምን አወራሁኝ እኔ? ልብሱ አያምርብሽም ምናምን አለ። እሺ አሁን አትከታተይኝ እሺ። አሁን በቃ እንዴ ለጠራኝ ታዲያ አትከታተይኝ ምትልከው ነው በቃ ስልሽ እኔ እንደዚህ አልመሰለኝም። ወይ ልብሱን አውልቂው በቃ ልመልሰው፣ በቃ የሆነ ቦታ ቀይረሽው። በዚህ ይለበሳል ከውስጥ የሆነ ነገር ተደርጎ ነው እንጂ አይደለም፣ ሸሚዝ ነው ከዛ ከዚህ ጋር ይደረባል። ከዛ ጃኬት ነው የሚደረገው ልብሱ ላይ አደራረጉ እንደሱ አይደለም፣ እንደዛ ነው። እኔ እንደዛ አስቤ ነበር የገዛሁት። ልብሱ በቃ ያምራል። እኔ ግን ደግሞ ምሳ ግብዣ እኔ እንደዚህ ፏ ብዬ መጥቼ፣ ሲጀመር ልብሱ እንደዚህ አይደረግም እና ደግሞ አንቺ ጋር በቃ ስለ አያምርም፣ ሲጀምር ልብሱ እና በቃ እኔም ምሳ ፕሮግራም አለኝ መሄድበት። አንቺ ጋር ነበር ልሄድ ያሰብኩት። በልብስ አዎ፣ በቃ ስልሽ ልብስ በቃ አያምርም። አንቺ ጋር አያምርም። አትከታተይ አሁን። እና ቤተሰብ እንግዲህ ወደ ምሳ ግብዣ ነው የምንሄደው ማለት ነው። በቃ አትግቢያ፣ ወደዛ ሂጂ እሺ፣ በመጀመሪያ ይኸውልህ ለሰው ልጅ ክብር ነው ከምትናገረው ነገር እያወቅህ፣ ስቀጥል ደሞ አያምርብሽም አይባል እና ምን ልበል ሴር፣ ቢያንስ ለራስ ብታወራ ወይ ለሰው ብታወራ ምናምን እንኳን። እሺ፣ አይ፣ እኔ ደሞ እያየው እንደዚህ ዝም ማለት አልችልም ትልሽ። እኔ ካንቺ ጋር ፕሮግራም ላይ እንደዚህ አይነት መታየት አልፈልግም፣ ገባሽ? አንደዚህ ሆነሽ መታየት። እኔ የሰጠሁሽ ልብስ በቃ እሺ፣ እንደዚህ እንድትሆኝ አይደለም። ከዚህ በላይ መጥፎ ነገር አታወራ። እኔ ነኝ የመጣሁት፣ እንሄዳለን። መሄድ ይቻላል እኔ ድሮም እኮ አረ ሄደች። ፋሚሊ ምንድን ነው? በቃ ስልሽ በቃ አያምርም አልኩሽ አይደለም። እና እና ያው እዚህ ጋር መተስ እኮ መቀየር ትችያለሽ። ልቀቀኝ፣ እቀይር እመጣለሁ። ልቀቀኝ፣ እቀይር። ለማንኛውም ፕራንክ ተደረሽ

እኔ በነገራችን ላይ እኔም እንደዚህ ቀልጅ አላቅም። እሷም ፀባዋ እንደዚህ ቀልድ እንትን አትልም። ግን የዛሬም ብቻ ያው በቃ ሳቂ። በቃ ይቅርታ ልምበርከክ ነው። ጮክ ብለሽ ይቅርታ ፋሚሊ፣ ይቅርታ። ያው በእነሱ ፊት በቃ ይቅርታ። እሺ። በነገራችን ላይ በጣም ነው ያማረባት አይደል እንዴ? ካሜራዋን ዝር ዝር ብላ አሳያቸው እንዴ። እንደዚህ አምሮባት። በጣም ነው ያማረብሽ። አረ በጣም ነው። ያው አውት ፊቱ እንዳለ በቃ ያው አለባበሱ። ሳቂያ አጨክንም ብለህ ነው ሳቂያ። ያው እንግዲህ በእኔ አልጨክን ብላ ያው ስቃለች። ቤተሰብ እንደው በስንት መከራ ዛሬ ነው ፕራንክ አድርጊያትም አላውቅም። ጸባዩዋም እንደዛ የሚጋብዝ አይደለም። ይቅርታ እንግዲህ። ምን ተሰማሽ? የተሰማሽን ለቤተሰብ የምር በጣም ነበር የደነገጥኩት። ከምርሽ ነው ለመኮሳተር ሞከርኩ ግን አልተኮሳተርኩም። እንዲሁ መጨከን አቃተሽ ተረጋጋሽ አሁን። እሺ፣ ምን ልቀጣሽ? እሺ እ ልረጋገጥ ወይ በደንብ ልረጋገጥ ወይ። እኔ ማየውን ስራ ነው የሰሩት፣ ግን ደም ግፊት ምናም ቢኖር እኮ አይታወቅም እኮ እንደዛ ያለበት ሰው ሊኖር ይችላል። እና አሁን በዚህ እኔ ደግሞ አይ፣ እሺ፣ ይቅርታ። ሁለተኛ አይደገም። ቤተሰቦቼ፣ በቃ እንግዲህ የምር በጣም ደብሮኝ ነበር እንዴ ደነገጥኩ። እሷ በቃ ያሰበችው ሌላ ነገር ነበር። እንደዚህ ፏ ብዬ ስንት ነገር ያደርግልኛል ብላ ነበረ እሷ። ግን ማድረጉን ተውና እንደው ልብስ አላየኸኝም እኮ፣ አይቼሻለሁ። እና ቤተሰብ እንግዲህ ያው ይቅርታ ብያልኳት ነው፣ ግን ያው እሷ አሁንም እንደደበራት እንደከፋትናት። ግን በነገራችን ላይ እንደዚህ አይነት ያው ፕራንክ ማድረግ አልነበረብኝም ግን ያው ምን ማድረግ ይቻላል የነበረኝ ሀሳብ ይ ነበር እና እሷ ምን እንደምትል ለመስማት ምናምን ነው እና እሷንም እናንተንም ይቅርታ እላለሁ ፋሚሊ ያው እንግዲህ እሷን ከካሜራ በስተጀርባ ማባበል ነው ስራ ካሁን በኋላ ቀጣይ ቪዲዮ እስክንገናኝ ድረስ ቻው ሳቂ ሳቅ